ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ተመልካቾች እንዴት ናችሁ? እንደምታዩት ሸብረቅ ደመቅ ሞቅ ብለን ዛሬ ገጠር ነው ያለ ነው። ሁለተኛ ሶስተኛ ቀናችን ነው። የሚገርም ደስ የሚል ውሎ እየዋልን ነው። በገጠር ላይ የተለያዩ ስራዎችን መስራት እንዴት አዋጭ ይሆናል፣ እንዴት አድርጋችሁ ትሰራላችሁ፣ የገጠርስ ኑሮ ምን ይመስላል እና በምን መልኩ በሚያምር ሁኔታ ማሳለፍ እንደምትችሉ የተለያዩ ነገሮችን ለማሳየት ነው የመጣሁት። በተለይ ገጠር ያሉ ጸጋዎችን እንዴት አድርገን እንጠቀምባቸዋለን፣ እንዴት አድርገንስ ገጠር በቀላ ቃሉ ሰርተን መለወጥ እንችላለን የሚሉትን ፕሮግራም ለማሳየት ነው። ወደ ገጠር የገባ ነው ዛሬ። እንደምትመለከቱት ያለሁበት ቦታ እጅግ የሚያምር፣ እዚህ ጋር እንደምትመለከቱት ባቄላ አለ። እዚህ ጋር እንደምትመለከቱት ደግሞ በቆሎ አለ። እዚሁ ገጠር የምንኖርበትም ቤት በጀርባ የምትመለከቱት አለ። እስኪ ምን ይመስላል እዚህ ቦታ ላይ በቀላሉ እንዴት መስራት እንደሚቻል። ውሃ በነገራችን ላይ በዚሁ የሚያልፍ ቦታ አለ። እንደ ድል ሆኖ እዚህ ቦታ ላይ ምን አይነት ስራ መስራት ይቻላል? እሱን አብረን የምንመለከት ይሆናል። የተለያዩ ነገሮች አሉ፣ እዚህ ጋር የተለያዩ ተጀምረ የቀሩ ነገሮች አሉ። ልክ እንደናንተ ማለት ነው፣ ስንፍና ማለት ይቻላል። እዚህ የምትመለከቱትን ግቢ ራሱ በአግባቡ መጠቀም ሲቻል ተመልከቱት። እዚህ ጋር የተለያዩ አፕልና ኮኮች፣ ዘይቱኒ፣ ብርቱካን የተጀመሩ ነገሮች ይኖራሉ እዚህ ግቢ ላይ ምክንያቱም መስራት ይቻል ነበረ። እንዴት እንሰራለን? እዚህ ካለው ከባለቤቱ ጋር ተነጋግረን በቀጣይ እንዴት አድርጎ ይሰራል የሚሉትን የተነጋገረን የምንቀጥልበት ይሆናል። እናንተም እንዴ እንደዚህ ይቻላል፣ እንዴ እንደዚህ አይነት ግቢ አለኝ እኮ እንደምት ባለሙሉ ተስፋ ነኝ። ዞሮ ዞሮ ግን የተወሰነ ይህን ሳሳያችሁ ባቄላ ያሳየዋችሁ ይመስለኛል። ባቄላ ተመልከቱ። ይሄው አንድ ግቢ ላይ ብዙ ነገር ማድረግ እንደሚቻል እንድታውቁ ነው። ባቄላውን ቅመስ እናድርግና ባቄላ ስላሳየዋችሁ ዛሬ እንኳን አገዳ ነው የምንቆርጠው። እንደምትመለከቱት አብዛኛው ተመርጦ ነው፣ በነገራችሁ ላይ ተቆርጦ ነው። ይሄ ጋር እንደምትመለከቱት አለ የያዘ ማለ ያልያዘ ማለ፣ ፍሬ ያለው የሌለው የሚባል ነገር አለ ስትቆርጡ አገዳ እንቅመስ መጀመሪያ አገዳውን አገዳ ይኸው። የጠንቀሽ ብቻ የሚበላ የሚመስላቸው ሰዎች አሉ። እኔ ራሱ የበቆሎም ይጣፍጣል እንበላ ነበር በፊትና በጣም የጣፍጠው በነገራችን ላይ ቀጠን ያለችው ቃል ያለችው ናት የምትመረጠው። ብዙ ጊዜ በቆሎ ማለት እንቆርጣለን። በነገራችን ላይ እዚህ ቤትም ሳትሄዱ ማለት ነው። እንጠብሳለን በቆሎ እንዳላስ ጎመጃችሁ። እንቁረጥና እንገቢ የሚቆረጠው ካሜራማን ይከተለኛል። እንቆርጣለን። ሌላም እዚህ ጋር በነገራችን ላይ እዚህ ግቢ ብዙ ነገር ነው ያለው ው ደረቅ ለ ጭጫ እዙ ግቢ ላይ ታችሁታል። በነገራችን ላይ ብዙ ነገር ነው ያለው። ኮክም አለ አፕልም አለ ብዙ ነገር ነው ያለው። እድለኝነት ነው። ከዚህ በኋላ የገጠር ባለ ሀብት ነው። ምን ሆነው ብራዘር፣ ይህምን ከተማ ከተማ ጭሱ ጋጋታው ምናምን ሽኛዋም አለች። እሽኛዋንም ለቁረጣት እንቺ እንኳ ገና ነች ትንሽ እንጋጠ ለዛኛው ግቢ ስላለ ተከተለኝ። ግቢያችንን ብሬ እናሳያቸው፣ ኖ እዚ ጋ እናነዳለን። ወደዚህ ያሉት እናሳያቸውና አሁን ለምሳሌ ተመልከቱ፣ የኛን ክፋት ማለት ና ተከተለ ላሳያቸው። ይሄ የምታዩት በጣም የሚያምር ግቢ ነው። ይሄ ወደዛ ታያቻል ብዬ አስባለሁኝ። ያያችሁት ማለት ነው። ይሄ ግቢ እና ደግሞ ወደዚህ ተመልከት ላሳያቸው። አሁን ደሞ አዙርና ደሞ አሁን መኖሪያ ቤት ነው እንደምታዩት ነው። ወደፊት ታሪክ እንሰራበታለን እዚህ ግቢ ላይ። ነገርያችኋለሁ፣ ሀብታም ለመሆን ይሄ ሁሉ መሬት ላ ተሰጥቶናል። ግቢ ታሪክ እንሰራለን። እዚህ ጋር በዚህ ጋር ውሀ ይሄዳል። ተመልከቱ ውሀ ይሄዳል። በዚህ ጋር በምትመለከቱት ማለት ነው እዚህ ጋር ውሃ አለ። ውስጥ ለውስጥ ውሃ በዚህ በቀይ ላይ እየሄደ ምንም የማይሰራበት ግቢ ነው። ይሄን ተመልከቱ። ትርቀቱ በውጭ ላይ ያለውን ደግሞ ውሃ ነው የሆና ና ና ና ይሄን እናሳያቸው ነው። ይሄን ተመልከቱ። ውሃ ይሄዳል በዚህ የማይቋረጥ ውሃ ነው። በነገራችን ላይ አመት እስከ አመት ይሄዳል። ቀጥታ ይኸው እታች ድረስ ማለት ነው። የማይቋረጥ ውሃ ነው። በነገራችን ላይ የት ድረስ ነው የሚሄደው? በበራቸው በበራቸው እንዳለ በሙሉ ይሄዳል ውሃ ማለት ነው። ግን ማንም ሰው እየተጠቀመበት አይደለም ያለው። እንዴት ይጠቀሙበታል እንዴት ነው የሚለውን አብረን የምንመለከት መለከት ይሆናል። ውሃ በዚህ እያለፈ ነው አይደል? በዚህ ጋር ይኸው ቀደን ጠልፈን ውስጥ እናስገባዋለን። ቤት ማስገባት ይቻላል። ይሄ ውሃ አመት እስከ አመት የማይቋረጥ ስለሆነ ምክንያቱም ወደ ላይ ኃይለኛ ምንጭ አለ ሰው አንዳንዱ ሰው ዝም ብሎ እየተጠቀመው ለከብቶች፣ ለምኖቹ እየተጠቀመው ይገባል፣ ይገባል እንጂ እንደዚህ ነው ያለው። እሺ እንቀጥልና አይዮ፣ ግቢያችንን ከፍተን ስንገባ እንደምትመለከቱት ርቀቱ የትና የት ድረስ ነው ያለው? ሰፊ ነው። እዚህ ጥግ ጥጉ ላይ ተለያዩ ልክ እንደዚህ ማለት ነው። አንዱ ዝቅ ላድርግና አላሳይህ። እኛው ያውን አፕል ነው አለዛም እንጂ እንደምታዩት ያው አፕል ነው። አ አፕል ነው። ተመልከቱ። ስለዚህ አሁን ምን ከባከበው ቢያገኝ ስሩን እንዳለ ቢኮተኮትና ጽድት ቢል በደንብ ቢተከል መሬቱ መያዝ የሚችል ነው። መሬቱ ምንም አላረገም። ጥፋቱ ማን ጋር ነው? እኛ ጋር ነው። ይሄ ግቢ ዝም ብሎ ማለት ነው። እሺ ና አሳያለሁ። ገና ገና ሳማ ሳማ ይሄንን ወጥ እንሰራለን። ገና አሳያቸዋለሁ። ገጠር ምንም እንትን የሚል ነገር የለም። እሺ እንቀጥል። ተመልከቱ። እስኪ አምርም አሁን ይሄ በጣም ውድ ነው። እንደ ያኔ ቤት አሁን ከተማ ብናገኝ 20 30 ሺህ ብር ኪራይ አንከፍልም ነበር ያለ ጸጋ። አሁን ከተማ ከመኖር ተመልከቱ እስኪ ሳር አምር ይሄ ግቢ ለመኖር ማለት ነው። ገጠር ላይ እንዲህ አይነት ቦታ ከተማ ኮሪደር ለመሰራት ነው ሰው እየተፈናቀለ ያለውና፣ ገጠር ላይ ግን ቀድሞ የሰራ ቀድሞ አረንጓዴ የሆነ እንዲህ አይነቱን ነገር ለማምጣት ነው ከተማ ውስጥ ላይ እየተለፋ ያለው ማለት ነው። እንደዚህ የሚያምር ግቢ ለመስራት የሚያምር ነገር ለመስራትና ይሄን የመሰለ ቦታ ላይ ለመኖር ሰው ምን ያክል እንደሚጨናነቅ አስቡት። ተከተለኝ። እዚች ቤት ላይ ጎጆን ቀልሳለን። እሺ ተመልከቱት፣ አሁን ይህን ነገር እንዴት ምን መስረት ምን ማድረግ እንደሚቻል እዚህም ላይ አሁን ተመልከቱ፣ ዝም ብሎ በድን ያለው ዙሪያውንና ብዙ ነገር ማድረግ ይቻላል። ጥግ ጥጉን አሁን እንዳልኳችሁ የተለያዩ በቶሎ ቶሎ የሚደርሱ ነገሮችን ራሱ እዚህ ውሃ አለ ብያችኋለሁ። ውሃ እስካለ ድረስ እዚህ ግቢ ላይ የሚገርም ጫካ በቃ የሚገርም ነገር አድርጎ መስራት ይቻላል። እዚህ ግቢ ላይ የሚያምር ነገር ማለት ነው። በጣም ብዙ ነገር የተለያዩ ብርቱካን የማይይዘው ነገር የለም በነገራችን ላይ ለበጋም ለምንም የሚሆን ነገር አለና እሱን ይመስላል። ባቄላውንም እየበላን በቆሎ እንጠብሳለን። እንዴት እንደሚይዝ ምን ያክል እንደሆነ አሁን ዘርተው ብቻ ነው ዝም የተባለው። ምን ያክል እንደያዘ እዩት። ተዝ ተያለባችሁ ሰዎች እሺ እሺ እ አገዳውን እየበላሁ ነው። እስከዛ ልክ እንደዚህ ያድርጋችሁ። ተቆርጡትና እቀፍ አድርጋችሁ እንደዚህ መብላት ነው መጠርጠር ነው። የሚያማምር ነገር እንስራ ካልን ተመልከቱት፣ ምን ያክል ወፍራም እንደሆነ ተመልከቱት። ያያችሁት እንዴት እንደሚይዝ ምክንያቱም የማዳበሪያ አይደለም፣ ተፈጥሮ ነው። ራሱ ለየነ ያለው ላችኋለሁ። ዘጋ ኮባ አለ። ተመልከቱ ምን ያክል መሬቱ እንደሚይዝ እንደምታውቁት፣ ይውት ሸንበቆ በቀላሉ መሬት እርጥብ ስለሆነ ብዙ ነገር መስራት ይችላል። ገጠር መሬት ያላችሁ ሰዎች ተማሩ፣ ተጠቀሙበት። ያላችሁን ጸጋ፣ ግዴላችሁም ተጠቀሙበት፣ ትቀየራላችሁ። ስደት ላይ ሄዳችሁ አትልፉ፣ ተጠቀሙበት። እዚህ ቦታ ላይ እዚህ መሬት ላይ አሁን አንድ ሺህ ብር ሁለት ሺህ ብር ኢንቨስት ብናደርግ ብዙ ስራ መስራት እንችላለን። ችግኝ ከግብርና ቦታ ላይ የተለያዩ ነገሮችን ማድረግ እንችላለን። አተር ነው፣ እንኳን አተር ትዝታቸውን ን እንቀስቀሰው ብለን ነው። ይሄ አተር ነው፣ አተር ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። አተር ይሄው። እንደዚህ አይነቱን ነገር እያየ ከተማ መሄድ አይከብድም፣ ሁሉ ነገር አለ። ከመጣው ገና ሶስት ቀን እኔ ወጣትነት የተመለሰ እንድሮም ነገሩ አ የልጅነታችሁ ትዝ ይላችኋልና ብቻ በቆሎ ደሞ ቀቀለን ጠብሰን እንብላ እዚሁ ግቢ ላይ ሳንወጣ ዘመናዊ ነው ነው በነገራችን እዛ ጋዩ ሽንት ቤት ተሰርቷል እዛም ገማ ይከችን ነው እዚህ ጋ ከጀርባው መኖር ያለ ታሪክ መስራት ይቻላል ገጠር ላይ አሁን እቺ በጣም እንደውም ለገጠር ሰው ማለት ነው ትንሹ አካሬ ነሽ ማለት ይቻላል አሁን አንድ ሺ አንድ ሺህ ምናምን ካሬ ነው እዚህ ግቢ ላይ። ስለዚህ በቀጣይ ምን ነው የምናረገው እዚህ ግቢ ላይ ታሪክ እንሰራለን። ጓሮ አትክልቶችን እንተክላለን። ቆስጣ፣ ጎመን፣ ሰላጣ እዚሁ ቦታ ላይ ዙሪያው እንደሞዩት እንደምትመለከቱት እንደ ኮባው ማለት ነው። የተለያዩ ዛፎችን ፍሬ የሚያፈሩ ዛፎችን ትተክላላችሁ። እንደዚህ ጥግ ጥጉን ማለት ነው መሀሉን ሌላ ትጠቀሙበታላችሁ፣ ዳር ዳርዳሩን ደግሞ ሌላ ነገር ትጠቀሙበታላችሁ። እንደዚህ ግቢያችሁ ላይ ልክ እንደዛ። እዚህ ግቢ ላይ በነገራችን አሁን ውሃ ልቆፍር ብዬ ብል ማለት ነው አምስት ሜትር ከወረድኩኝ በቃ ከአቅም በላይ የሆነ ውሃ ነው የማገኘው። በእርግጠኝነት ነው መነገራችሁ። ምክንያቱም በተለይ ገጠር አካባቢ ላይ ውሃ ቅርብ ነው ያለው። በሰው ራሱ ትንሽ ወረድ ወረድብላችሁ ብትቆፍሩ ውሃ በደንብ በቃ ወራጅ ሲሄድ ነው የምታዩትና። እዚህ አካባቢ በጣም አስቸጋሪ ነው። እዚህ ወደ ተወለደሬ ቦሮ ቦር ሜዳ አካባቢ ውሃ በጣም በኃይለኛው ሆነ ያለው። የኔ ነገር አያልቅም። ወደዚህ ና ታያቸው፣ ትንሽ ባቂ ያለው እንዴት እንደያዘ እንዴት እንደተኛ ነፍን ያለው ብቻ፣ ምን ልበላችሁ፣ ብቻ በቃ ሁሉ ነገር ያምራል በጣም ንፋሱ፣ አየሩ፣ ወፎቹ ሲንጫጩ ምናምን ውይ፣ በጣም ደስ የሚለው በጣም ነው የሚያምረው። እውነቴ ነው። ተጠቀሙበት። ገጠር አካባቢ ውሏችን አፈፍ አድርገን ጫጉላችንንም እዚሁ እናረጋለን። የምትመለከቱት ቤት ላይ ወደ በቆሎው እንቀጥላለን። ይሄ እዚህ ጋ ተመልከቱ። በጓሯችሁ ራሱ ብዙ ነገር ማድረግ እንደምችሉ፣ ጎመና የገጠር ሰው አይገዛም። በቃ ሁሉ ነገር እዚህ አካባቢያት ጎመን ማለችን ቆረጥ ቆረጥ ከተፍ ከተፍ እዚሁ እየበላችሁ መኖር ይቻላል። አይ የገጠር ነገር አያልቅም ብትሄዱት ብትኖሩት ብትናገሩት፣ አያልቅምና በቆሎ ጠብሰን እንብላ። ለማንኛውም ከእኛ ጋር ቆዩ።